ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር ያደረጉት ልዩ ቆይታ በቴሌቪዥን አማራጭ ብቻ አይደለም፣ በኢቢሲ ዶት ስትሪም በሁሉም የሚዲያ አማራጮች ልታገኙ ትችላላችሁ። ከወዲሁ እንድትከታተሉት እንጋብዛለን። አሁን በአዲስ ቀን የዶት ስትሪም መረጃዎችን የምንከታተልበት ሰዓት ነው። ንብረቴ ተሆነ በመግቢያችን ሊያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ንብረቴ እንኳን ደህና መጣ። እንቀጥልበያች እንቀጥላል። የመጀመሪያው መረጃችን የሚሆነው ከዚሁ ከጠቅላይ ሚኒስትሩ መረጃ ጋር የተያያዘ ነው የሚሆነው የሰሞኑን ወደ ማዕከላዊ ኢትዮጵያ ክልል ሄደው ጉብኝት አድርገው ነበርና ከዛ አንድ አዲስ ነገር የሰማ ነው። እንግዲህ በከተሞች ያየነውን ኮሪደር በገጠር የገጠር ኮሪደር ጽንሰ ሀሳቡ ከመጣ ትንሽ ወራት አስቆጥሯል። ነገር ግን ትላንት በይፋ በማዕከላዊ ኢትዮጵያ አስጀምረዋል ጠቅላይ ሚኒስትሩ። በዚህም እንግዲህ በሃላባ ከምባታና ስልጤ እንዲሁም ሀዲያ በጠቅላይ ሚኒስትሩ አነሳሽነት ማሳያ የሚሆኑ የገጠር ኮሪደሮች ይገነባሉ ብለዋል። የኢትዮጵያ የገጠር ሁኔታ ስንመለከት እንግዲህ የተፈጥሮ ሀብቱ እያላት አኗኗሩ ሳይቸግራቸው ሀብቱም ሳይቸግራቸው የሚኖሩበት መንገድ ያን ያህል አሁን ባለንበት ዘመን የሚያሰኝ አይደለምና ያንን የመቅረፍ እድል ያለው የገጠር ኮሪደር ልማት ነው። ሰዎች ከእንስሳት ጋር ይኖራሉ፣ እንስሳቶችም እንዲሁ ከሰዎች ጋር ይኖራሉ። አመጋገባቸውንም ብንመለከት በጓሯቸው ማምረት እየቻሉና የተመጣጠነ ምግብ መገብ ሲገባቸው ግን ያንን ሲያደርጉ አርሶ አደሮቹ አትመለከትም። ስለዚህ ይህንን ህሳቤ በመሰረታዊነት መቀየር የሚችልና በከተሞች አካባቢ ደግሞ ያየነውን ጽዱ የመኖሪያ አካባቢን የመፍጠር ህሳቤን ወደ ገጠሩም የማስፋት አካባቢ እንዲሁም ደግሞ ንጽናኔ የመጠበቅና በአካባቢ ያሉ የኃይል አማራጮችን የመጠቀም ስትራቴጂን ይፋ የሚያደርግ ነው። እንግዲህ እሳቸው ትላንት በክልሉ ሶስት አካባቢዎች ላይ በይፋ አስጀምረዋል። በቀጣይ እየሰፉ የሚሄዱ ነው የሚሆኑት። እነዚህ እንደ ተሞክሮ የሚቀርቡ ናቸው። እንግዲህ በይፋ አስጀምረዋል የገጠር ተሞክሮ ሳቸው ሲያነሱ በተለይ የገጠሩ አካባቢ ወደ ኢትዮጵያ ከከተማ ወጣት ስትል በጣም የሚጎበኙ በርካታ አካባቢዎች አሉ። በአረንጓዴ አሻራ ብትል በተለያዩ አካባቢዎች ኢትዮጵያ ብዙም የሚጎላት ሀገር አይደለም። ነገር ግን እነዛን ወደ የሚመች የተፈጥሮ አካባቢ አድርጎ የመመለስ ስራ በጣም አድካሚ ስራዎች ይጠይቃሉ። እነዛን ማመቻቸት ከተቻለ የገጠሩ አካባቢ በጣም ምቹ አካባቢ ነው። ነገር ግን ትንሽዬ ስራ ይጠብቃልና ያንን ማድረግ አለብን ሲሉ መልእክታቸውን አስተላልፈው ነበረ። በማህበራዊ ሚዲያ ላይ እንግዲህ ይህን ዜና የኢትዮጵያ የእኛ ዶት ስትሪም ማህበራዊ ትስስር ገጾች ጨምሮ በርካታ ማህበራዊ ሚዲያ ካወጡት በኋላ በርካቶች ሀሳባቸውን ሲያጋሩ ነበረ በጣም የገጠር አካባቢውን ያለውን የኑሮ ሁኔታ የመቀየር ስራ በጣም በርካታ ተሳትፎችን የሚጠይቅ እንዲሁም ደግሞ የክረምት በጎ ፈቃድ አሁን በየአካባቢዎች በየጊዜው ይደረጋል። ያንን በመጠቀም አርሶ አደሩን ንቅናቄ በማድረግ ሕይወቱን ማቃለል የሚቻልበት አርሶ አደሩን ከዚህ ቀደም ከነበረው የዘመናዊ ያልሆን አኗኗር ወደ ዘመናዊነት፣ ወደ ጽዱ አካባቢ የመለስና በአካባቢው ተጠቅሞ ደግሞ የሚያመርታቸውን ምግቦች በመጠቀም የተመጣጠነ ምግብ የሚያገኝበትን አጋጣሚ የሚፈጥር ነው በሚል በርካቶ ሰዎች እየተጋሩት ነው ያለው። ይህ የመጀመሪያው መረጃችን ነው። ሁለተኛው መረጃችን ከትምህርት ጋር ይወስደናል። እንግዲህ አሁን የትምህርት የመጨረሻው ወራት ላይ ነው የምንገኘው። ፈተናዎች የሚበዙበት ነው። አጠቃላይ ፈተና በቀጣይ ይሰጣል ና እንግዲህ በኢትዮጵያ ቴሌቪዥን ቀርበው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ሀሳብ ሰጥተው ነበር። ከዚህ ቀደም የኢትዮጵያ የትምህርት አንዱ ወይም የፈተና ችግሩ ኮርጆ ማለፍ ይስተዋልበት ነበር የሚል ሀሳብ ነበር ሲያነሱ የነበረው። አሁን ያ እየተቀረፈ መጥቷል ና ኮርጆ ማለፍ አይቻልም ወደሚል ሀሳብ እየመጣ ነው። ይህ አንድ ትልቅ እርምጃ የሚል ሀሳብ አንስተዋል። በተለይ ይህንን ለማስቀረት ከዚህ ቀደም የማካካሻ ትምህርቶችን በመስጠት ሰፊ ስራዎችን ስንሰራ ነበረ። ይህ ኮርጆ ማለፍና የሰውን እውቀት ወስዶ ማለፍን ለማስቀረት የምናደርገው አንዱ ጥረት ነው። ተማሪዎችም ሰዎቹም በዚህ ደረጃ ሀሳባቸውን እየተረዱ ሀሳባችንን እየተረዱ መጥተዋል ብለዋል። ዘንድሮ እንግዲህ ባለፉት ዓመታት በተለይ ምንም የማያሳልፉ ትምህርት ቤቶች ሁሉ እንደነበሩ በዚህ በዜናችን ላይ ስንናገር እንደነበረ ይታወቃል። ያንን ለማስቀረት ጥረቶች እያደረግን ነው። በተለይ ደግሞ ከዚህ ቀደም ተማሪዎች ያላለፉባቸው ትምህርት ቤቶችን በመለየት የማካካሻ ትምህርቶች ይሰጡ ነበረ። ዘንድሮ ያንን አንመለከትም፣ ተስፋ እናደርጋለን። ነገር ግን ኮርጆ ማለፍ አሁንም አይታሰብም። ይህን እሳቤ ደግሞ ሰዎች እየተቀበሉት መጥተዋል የሚል ሀሳብ ሰጥተዋል። ይህ እንግዲህ ዘንድሮ በየነበረብም በወረቀትም ቴክኖሎጂን በመጠቀምና ወረቀትን በመጠቀም ተማሪዎች ይፈተናሉ። ለዚህም ዝግጅት ተደርጓል። ወደ 28 ሺ ፈታኞችን ተዘጋጅተዋል። እንዲሁም ደግሞ በቴክኖሎጂ ለሚደረገው የፈተና ዝግጅት የመብራትና ሌሎች የቴክኖሎጂ ችግሮች እንዳይከሰቱ ግብረ ኃይሎች ተቋቁመው ዝግጅት እየተደረገ ስለመሆኑ ትምህርት ሚኒስትሩ ተናግረው ተደርገዋል። ሁለተኛው መረጃችን ይሄ ነው። ሌላኛው መረጃችን ከኤአይ ቴክኖሎጂ ጋር ያገናኛናል። እንግዲህ የኤአይ ቴክኖሎጂ አሁን በአደጉት ሀገራት በጣም እየተጠቀሙበት ለውጥ እያመጡበት ያለ ቴክኖሎጂ ውጤት እንደሆነ ይታወቃል። በእኛም ሀገር በርካታ ስራዎች እየተሰሩ ነው። ደጋግመው ጠቅላይ ሚኒስትሩ ይህን ጉዳይ ያነሳሉ። ኢትዮጵያ ውስጥ ትኩረት ከተሰጣቸው ዘርፎች አንዱ ቴክኖሎጂ ነው። ከቴክኖሎጂ ውስጥ ደግሞ እንዲህ አይነት ስራን የሚያቀሉ የኤአይ ቴክኖሎጂዎች በስፋት ይጠቀሳሉ። አሁን እንደዚህ አይነት ቴክኖሎጂዎችን ወደ ሀገራችን ስታመጭ ፈተና የሚሆንብሽ የቋንቋ ጉዳይ ነውና ይህንን ለመፍታት የሚያስችሉ አራት የኢትዮጵያ ቋንቋዎችን የኤአይ የማሽን ቋንቋ ለማድረግ ጥረቶች ተጀምረዋል ተብሏል። አንዱ የአማርኛ ቋንቋ ነው። ሁለተኛው የኦሮሚፋ እንዲሁም ትግርኛና ሶማልኛ ቋንቋን በዚሁ ቴክኖሎጂ ውስጥ ለመጠቀም የሚያስችሉ ስራዎች እየተሰሩ ስለመሆኑ ተጠቅሷል። እንግዲህ አብዛኛው የእንግሊዝኛ ቋንቋንና አደጉ የሚባሉ ሀገራትን ቋንቋዎች ተጠቅመው ነው ቴክኖሎጂዎች እየተሰሩ ያሉት። እነዚህን ቴክኖሎጂዎች ደግሞ ወደ ሀገር ቤት ስታመጫቸው ሁሉም ሰው በኩል ደረጃ እንዳይጠቀምባቸው እንቅፋት ይፈጥራሉ። ይህን እንቅፋት ለመፍታት እንግዲህ የኢትዮጵያ አራት ቋንቋዎችን ወደዚህ የማስገባት ስራ ይሰራል ተብሏል። በዚህም እንግዲህ የኤአይ ቴክኖሎጂ ቴክኖሎጂ ሁሉም እንዲጠቀምበትና በስራዎቹን በቀላሉ እንዲያቀላጥፍበት አንድ እድል ይፈጥርለታል ተብሏል። ሌላው ከዚሁ ጋር ተያይዞ የሚጠቀሰው መረጃ በዚሁ በአርቲፊሻል ኢንቴሊጀንስ እየለሙ ያሉ የኤአይ ሶፍትዌሮች የካንሰር በሽታን መለየት የሚያስችል አንድ መተግበሪያ ይፋ ይሆናል ተብሏል። አሁን የካንሰር በሽታ ምን ላይ እንዳለ ምን ደረጃ ላይ እንደደረሰና የሕክምና ሂደቱን የሚጠቁም መተግበሪያ ይፋ እናደርጋለን ብለዋል። ከዛ ባለፈ በትምህርት በግብርናና በጤና የተለያዩ መተግበሪያዎችን ይፋ ለማድረግ እየተሰራ ስለመሆኑ ተጠቅሷል። እነዚህም መተግበሪያዎች ደግሞ ስንጠቀም እንግዲህ የኢትዮጵያ ቋንቋዎች ወደ ማሽን ቋንቋነት መምጣታቸው ሁሉም ሰው በራሱ ቋንቋ መረጃዎችን እንዲያገኝና ስራዎቹን እንዲያቀላጥፍ ያግዘዋል ማለት ነው ይህ ትልቅ መነጋገሪያ የሆነ ማህበራዊ ላይ ሚዲያው ላይ ያለ መረጃ ነው። ሌላኛው መረጃችን የአረፋ በዓልን ተከትሎ የሳውዲ አረቢያ ያወጣችው ማስጠንቀቂያ አለ። ያው የሰዎችን ደህንነት ለመጠበቅ በሚል የአረፋ ዕለት በተለይ ከአራት ሰዓት እስከ አስር ሰዓት ባለው ሰዓት ድረስ ከፍተኛ ሙቀት ይመዘገባል ብላለች። ይሄ ደግሞ ሰዎች በዓሉን ሊያከብሩ ወደ አረፋ በሚሄዱበት ወቅት ባለው መጨናነቅ በርካታ ሰዎች ናቸው የሚሰባሰቡት እዛና የሙቀት መጠኑ ከፍተኛ ከመሆኑ ጋር ተያይዞ የጤና ችግርና እክል እንዳይገጥማቸው ጥንቃቄዎችን ሊያደርጉ ይገባል። ለዚህም በድንኳናቸው ውስጥ ሊቆዩ ይገባል የሚል ማሳሰቢያ ነው የሰጠችው። እንግዲህ ከተለያዩ የዓለማችን አካባቢዎች በዓሉን ለማክበር ወደ ሳውዲ ያቀናሉ። ሳውዲ አረፋ ከደረሱ በኋላ የሀጂ ጉዞ አይደለም። እዛ ከደረሱ በኋላ ደግሞ በድንኳናቸው ውስጥ እንዲቆዩ ይህም ደግሞ ለጤንነታቸው ሲባል የሚል ማስጠንቀቂያ ሰጥታለች። ይሄ በጣም በርካቶች እየተነጋገሩበት ያለው ጉዳይ ነው። በተለይ እንግዲህ እንደ እነ ሳኡዲ ያለው ሀገራት በጣም በረሃማ የሆኑ ሀገራት ናቸው። በእነዚህ በረሃማ ሀገራት ደግሞ ሰዎቹን ለተለያዩ የጤና እክል የሚያጋልጡ የሙቀት መጠኖች ይመዘገባሉ። በዘንድሮው የአረፋ ወቅትም እንግዲህ አንዱ ይመዘገባል ተብሎ የተፈራው ይሄው ነው። ከ45 ዲግሪ ሴንቲግሬድ በላይ መጠነ ሙቀት በእለቱ ይጠበቃል ተብሏል። ይህ ደግሞ በርካታ በሺዎች የሚጠጉ ሰዎች አንድ ላይ ተሰባስበው ሲቀመጡና በዓሉን ለማክበር ሲሄዱ የሚፈጠረው ሙቀት ከተፈጥሯዊ ሙቀቱ ጋር ተያይዞ ደግሞ የሚመጣው ጫና በጣም ከባድ ነው እና ከዚህ ጋር ተያይዞ ነው ማስጠንቀቂያውን ያወጡት። እንግዲህ የሚመኑ ማስጠንቀቂያውን በመተግበር በዓሉን በሰላም ያከብራሉ ብለን ተስፋ እናደርጋለን። ሌላኛው መረጃችን የዓለማችን ረጅሙ ብስክሌት በኔዘርላንድ ይፋ ሆኗል። በጣም በርካቶች እየተነጋገሩበት ነው ያለው። ሰው ነው የሚያሽከረክረው 100 ሜትር መሪውንና ፔዳልን በመጠቀም አሽከረክረው፣ እንግዲህ በአለም የጊነስ ወርልድ ላይ ተመዝግበዋል። ከዚህ ቀደም ወደ 47.8 ሜትር የሚረዝም ብስክሌት ነበረ። ያንንም በማሻሻል 55.16 ሜትር ነው የሚረዝመው። ይህ በጣም በርካቶችን እየነጋገረ ነው። በወርልድ ሪከርድ ስም ተመዝግበዋል። በርካቶች እንግዲህ ይህንን ሲያነሱት ወይ ብስክሌቱን የሰሩ ሰዎች አራት አውቶቡሶች ተደርድረው ያንን ያክላል ብለዋል። እና በርካቶች የተነጋገሩበት ነው እንግዲህ በጣም በአለም ላይ መነጋገሪያ ጉዳዮችን በመስራት እንዴት ተጽዕኖ ፈጣሪ ሆኜ መውጣት እችላለሁ። አንድ ሰው ይነዳል እዚህ ምስሉ ላይ እንደምንመለከተው ማለት ነው። አንድ ሰው ከፊት ያለ ፔዳል መሪ ያለው እንደ ሌሎች ሳይክሎች በጣም ረጅም ነው እንደምንመለከተው፣ ግን መቶ ሜትር አሽከርክረውት አሁን የዓለም ረጅሙ ብስክሌት ተብሎ ተመዝግቦላቸዋል። የሚገርም ነው። አንድ ሰው እያሽከረከረ ይህንኑ እንትን መጓዝ ማለት ሳይክል ስለሆነ ትንሽ ከባድ ይመስለኛል ረጅም ከመሆኑ የተነሳ እንግዲህ እዚህ ምስሉ ላይ እንደምናየው አንድ ሰው እያሽከረከረው ነው የምንመለከተው እና በጣም አስቸጋሪ ጉዞ ነው መቶ ሜትርም ነው ያሽከረከሩት በጣም ረጅም እንትን አልሄደም ግን በአለም ረጅሙ ብስክሌትና አሁንም ረጅም ርቀት የተጓዘ ተደርጎ ተመዝግቦላቸዋል በአለማችን ላይ በርካታ ሰዎች ምን ሰርቼ በአለም ላይ ተጽዕኖ መፍጠር እችላለሁ በሚል በርካቶች ይሞክራሉ አንዱ ይሄ ሙከራም የዛው አካል ነው በርካታ የኢንጂነሪንግ ስራዎች ተሳትፎበታል ተብሏል በአለም እንግዲህ እንደ በኮቪድ ወረርሽኝ ወቅት የተጀመረ ስራ ነበር። ይሄ ስራ ለአራት ወይ ሶስት አመታት የቆየ ፈጅቷል። በመሃል ላይ ሲቋረጥ ሲነሳ የነበረ ነበር። አሁን ላይ ግን በማጠናቀቅ ቅፍ አድርገው መመዝገብ ችለዋል ማለት ነው። እናመሰግናለን። ንብረት ለመረጃዎች